አሰላሙ አለይኩም ወረህመቱሊላሂ ላ ወበረከቱ ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሃይሚዬና ብሩኬ አሉ እንግዲህ ብቅ ብቅ እያሉ ነው፣ ኢንስትግራም ላይ እና ብሩኬ ይሄን ነገር ፖስት አድርጎ ነበረ። ዛሬ እንግዲህ አላቅም፣ ያው ፍራንክ ሊኖር ይችላል ላይኖር ይችላል። ያው እንግዲህ አይታወቅም። ብሩኬ አዘናክቶ ነው የሚበቀላቸው ብዬ ማስበው ማለት ነው። ሜቢ ዛሬም ሊበቀላቸው ይችላል። እንግዲህ አላቅም ግን አይረሳም ብዬ አስባለሁ። አይረሳም ብዬ አስባለሁ። ቀን እየያዘ ነው እና ሃይምዬና ሚፍታ ተዘጋጁ እንግዲህ ለፕራንኩ ማለት ነው። ዝግጁ ናችሁ እንደምትጠብቁት ያው ተስፋ አርጋለሁ የእኔ ውዶች። ለማንኛውም ቀለል ያለ እንደሆንላችሁ ምኞቴ ነው እና ውዶቼ፣ ወደ ገደለው ስገባ እንግዲህ ብሩኬ ወሳኝ የሆነ መልእክት ለሁላችንም አስተማሪ የሆነ አለ አደለ? እና ይሄን ነገር ይዤ የመጣሁት ኑርዛን ለስደት እህቶቼ ይጠቅማል ብዬ ስላሰብኩ ነው ማለት ነው ውዶቼ። እና እኛ እንደምታውቁት እንግዲህ ለሁሉም ሰው ለሁሉም ነገር ሻማንን አደለ? ሻማዎች ነን እና ብሩኬ ያስተላለፈው መልእክት እንግዲህ ፈጣሪን የምለምነው እሰው እጅ ላይ እንዳይጥለኝ ነው። በታመመ ሰዓት በታመማቸው ሰዓት ምናምን ከሰው እጅ ላይ እንዳይጥላችሁ። ይሄ የሁሉም ሰው ምኞት ነው ብዬ አስባለሁ። ማለት ከባድ ነው፣ ሰው እጅ ላይ መውደቅ ማለት በጣም ከባድ ነው ውዶቼ። እና እያስተላለፈ ያለው እሱን ነው ሰው የሰው ልጅ ዘወር ሲል ዘወር ነው፣ በነፈሰበት ነገር ነው። አላ አደለ፣ ወደ ተሻለው መንገድ ነው ሰው የሚሄደው ገባችሁ። በታመማችሁ ሰዓት፣ በቸገራችሁ ሰዓት ከጎናችሁ የሚሆነው ትክክለኛ ወዳጅ የተባለው ሰው ብቻ ነው። ከዛ ውጭ ግን አብዛኛው ሰው በሚባል ደረጃ ስትታመሙ፣ ስትቸገሩ፣ የሆነ መጥፎ ቦታ ላይ ስትሆኑ እነዛ ሰዎች ሁሉ የሉም አጠገባችሁ ድሮ ጤነኛ ሆናችሁ የነበሩ ሰዎች በሙሉ እናንተ በታመማችሁ በቸገራችሁ ሰዓት የዛኔ አይገኙም ማለት ነው። እና ውዶችዬ ሰው እጅ ላይ እንዳይጥለኝ ነው ከሰው እጅ ላይ እንዳይጥለኝ ነው የምለምነው ፈጣሪን በቁሜ ብሞት ነው የሚሻለኝ ከሰው እጅ ላይ ሆኜ ከምሞት ነው እያለ ያለው እና ፈጣሪ ከሰው እጅ አያስወድቀን አይጣለን። እና ውዶችዬ ለሰው ልጅ ጤናን የመሰለ ነገር የለም። ጤና ሲኖረን ነው ሁሉንም ነገር ማድረግ የምንችለው። ጤና ካለን ማንኛውንም ነገር መድረስ ካለብን ቦታ ላይ ሁሉ መድረስ እንችላለን ማለት ነው ጉዶችዬ እና ይሄ ነገር ደግሞ ሞርዛን ደግሞ ለስደት እህቶቼ እንደ ካለኝ ኤክስፔሪየንስ አላደለ እንደ ማንኛውም ሰው እንዴት ነው አላደለ አንዳንዴ እኮ እየኖራችሁ ስትሄዱ የሆነ የምታደርጉት የምትማሩት ነገር የለም ላይክ እንደዛ ማለት ነው እና ካለኝ ነገር ቢያንስ ለእናንተ ይጠቅማል ያልኩትን ለማካፈል ነው ማለት ነው። እና ውዶችዬ ይሄ ነገር በተለይ በስደት ያለን እህቶች ትንሽ የዋህነት እንዴት ነው በቃ ቤተሰብን፣ እንዴት ነው ሀገርን፣ የሆነ ብቻ በብዙ ነገር እናስባለን፣ እንጨነቃለን። እና ከራሳችን በላይ የምንጨነቅለት ነገር ብዙ ነው። ገባችኋ? የምንጨነቅለት ነገር ብዙ ነው እና የዛኔ ደግሞ ራሳችንን እያጣን እንደሆነ ማሰብ አለብን አንዳንዴ ማለት ነው ማለት ኦቨር ከራሳችን በላይ ለሰዎች የምንኖር ከራሳችን በላይ በቃ አላደለ ለሌላው የምንኖር ሰዎች ነን፣ በብዛት እዚህ ውጭ ሀገር የምንኖር ሰዎች ማለት ነው። በብዛት እነዚህ ደልቷቸው የሚኖር ወይም ደግሞ አላደለ ሌሎቹን ምናምን አንዳንዴ እንትኖችን ተዋቸው፣ ግን እንደ እንደ እውነተኛው እንደ ትክክለኛው አብዛ እንደ አብዛሃኛው ማለት ነው እንደ አብዛሃኛው እህቶች በጣም በቃ አለ አይደለ፣ ለቤተሰብ እናስባለን፣ ለሀገር እናስባለን። ኢቭን ለማናውቀው ሰው ሁሉ እናስባለን፣ እንጨነቃለን። የታመመ ስናይ፣ የተጎዳ ስናይ ምናምን ስለዛ ሰው እንጨነቃለን፣ እናስባለን ምናምን እና እና በጣም እኔ ይገርመኛል አንዳንዴ ማለት ነው። እና ውዶችዬ አንዳንዴ እዚህ ውጭ ሀገር የምትኖሩ እህቶቼ ለራሴ የሚለውን ነገር ብታስቡ ባይኔ ማለት ነው። ማለት ብዙ ሰው እንደዚህ አስባችሁ ተጨንቃችሁ ብዙ ነገር አድርጋችሁ ዋጋ ከፍላችሁ ምናምን የሆነ ሰዓት ላይ ስትወድቁ የሚያነሳችሁ ወይ የፈረደበት ቤተሰብ ነው። ኢቭን ከቤተሰብ እራሱ የሚርቃችሁ ሰው አለ ጤነኛ ሳትሆኑ ስትቀሩ እናንተ አላደለ መጥፎ ቦታ ላይ ስትሆኑ ስትወድቁ ምናምን ከቤተሰብ ራሱ የሚቀየርባቸው ሰዎች እኔ አውቃለሁ፣ ብዙ ሰዎች ማለት ነው። በጓደኛ ደረጃ በምናምን የሚቀየሩባቸው እና ቅድሚያ የሆነ ራስ እኔስ የሚለውን ነገር ማሰብ መቻል አለባቸው ማለት ነው። ያው አብዛሃኛውን እንደዛ ስላልሆኑ ነው ማለት አብዛሃኛውን ለሰው የምንኖር ነን ማለት እንዴት ነው? እንዴት ብልዬ ልንገራችሁ እና ይህን ነገር ብሩኬ ሲያስተላልፍ ትዝ ያለኝ ያስታወስኩት፣ ወይም ደግሞ አሁንም እያለሁበት እየኖርኩበት ስለሆነ ውጭ ሀገር ያላችሁ እህቶቼ ናችሁ ማለት ብዙ የዋህ እና ቅን ልጆች መልካም ልጆች ስለሆናችሁ ብዙ ጊዜ ለራሴ የሚለውን ነገር አናስብም ምናምን እና ስለማቅ ነው ደግሞ ብዙ ሰዎችም አለ አይደለ እዚህ ጋር ለፍተው ሰርተው ብዙ ነገር አሳልፈው ምናምን የሄዱና ወይ ሳይበሉት የለፉበትን የሚሞቱ አሉ፣ ወይ ደግሞ በሽተኛ ሆኖ የቀሩ አሉ። ብዙ ብዙ ነገር ማለት ነው እና ከዚህ አብዛኛውን አሁን ስትረስ ውስጥ ስለምንገባም የስራ ጫና አለ ምናምን፣ ጭንቀት፣ ሀሳብ ምናምን ይሄ ሁሉ ተደራርቦ የሆነ በሽታ ላይ ከወደቅን በኋላ ከጎናችን የሚሆኑ ሰዎች ውስን ናቸው እና የሰው ልጅ ስትታመሙ፣ ችግር ላይ ስትወርቁ፣ የሆነ መጥፎ ቦታ ላይ ስትሆኑ ከጎናችሁ የሚሆነው ያ ትክክለኛ ወዳጃችሁ ነው እና ከስንት አንድ ነው እንደዛ የሚሆነው ማለት ነው። ቤተሰብ ነው። ከቤተሰብ ያለፈ ጓደኛ ምናምን ደግሞ እንደ እድላችሁ ነው። ከቤተሰብ እንደነገርኳችሁ ከቤተሰብም ራሱ የሚርቃችሁ አለ። በቃ እናንተ ጤነኛ ካልሆናችሁ፣ ሰላም ካልሆናችሁ፣ እናንተ ለተጎዳችሁ፣ እናንተ ለታመማችሁ የሚርቋችሁ ሰዎች አሉ እና ብዙ ጊዜ ለራሳችሁም የሚለውን ነገር ፎከስ ብታደርጉ ባይ ነኝ ማለት ነው ውዶችዬ። ምክንያቱም አሉ ብዙ እህቶች የማውቃቸው ምናምን እንደዚህ የምሰማው በዳር የምሰማው ነገር አለ ምናምን። እና እዚህ ብዙ ነገር ለፍተው ሰርተው ቤት ሰርተው ምን ብለው ብዙ ነገር ካደረጉ በኋላ እዛ ወይ የኩላሊት በሽተኛ ይሆናሉ ወይ የሆነ የልብ ሕመም ይኖርባቸዋል ምናምን። ከዛ አገር ቤት ሄደው በቃ እንዴት ነው? ጤነኛ ካልሆናችሁ ከባድ ነው። የሰው ፊት የሰው እጅ ላይ መውደቅ ይከብዳል ውዶቼ። እና ለራሳችሁ ማሰብ መቻል አለባችሁ፣ ለራሳችሁ ማወቅ መቻል አለባችሁ፣ እድሜያችሁን፣ ጊዜያችሁን መጠቀም አለባችሁ ባይ ነኝ። ያው እንደዚህ እርስ በርሳችን ካልተረዳዳን ካልተወያየን ትምህርት በነገራችን ላይ ያው እኔም ዝም ብዬ በኩል ልወጣ ብዬ ነው እንጂ ጥሩ ነገር ላይ ጊዜያችንን የምናሳልፍ ከሆነ ለእኛ ብዙ የሚጠቅሙ ብዙ ትምህርት የሚሰጡ ነገሮች አሁን ላይ እድሜ ለቴክኖሎጂ በብዙ ቦታዎች ላይ ታገኛላችሁ። ግን አንዳንዴ እኛ ብዙ ጊዜ የምንገኘው የሆነ ያልሆነ ያልሆነ ቦታ ላይ ነው እና ለዛ ነው እንጂ ብዙ የሚያስተምሩ ብዙ ለእናንተ ለስደት እህቶች ብዙ የሚመክሩ የሚቆረቆሩ እህት ወንድሞች አሉና እነዛንም ማዳመጥ አለባችሁ። ይሆናል አይደለም እንዴት ነው? አይመሯችሁ እንትን እንዲል ማለት ነው እና በቃ ጎበዝ ጀግና መሆን አለባችሁ፣ ለራሳችሁ ማወቅ መቻል አለባችሁ፣ ምናምን ለራሳችሁ ጊዜ መስጠት ራሳችሁን መጠበቅ ምናምን ነገር ይሄ ነገር በሙሉ ሊኖር ይገባል ማለት ነው እና ራሳችሁን ጥላችሁ ለሰዎች እየኖራችሁ የሆነ ታይም ላይ እናንተ ብትታመሙ ብትወድቁ፣ በቃ አለ አደለ መጥፎ ቦታ ላይ ብትሆኑ ማንም እናንተን የሚያነሳችሁ የለም ማለት ነው እና ውዶችዬ ለራሳችን ማወቅ መቻል አለብን። ለራሳችሁ ማወቅ መቻል አለባችሁ እና ውዶቼ፣ ብቻ በያላችሁበት ሰላማችሁ ይብዛልኝ። ይህን ነገር ለማስተላለፍ ያክል ነው። ሰላማችሁ ይብዛልኝ። ዛሬ እንግዲህ ጨረቃዎቻችን በሰላም በፍቅር ፏፈሽ ብሎ ይመጡልናል ብዬ ተስፋ አደርጋለሁ። እንግዲህ እስከሚመጡልን መልካም ምሽት ብያለሁ። ባይ ባይ።